አሁን ጥቅምት 9 2018 ዓ.ም ምረት በሁለተኛ ዜና ወጃችን ከሰዓት የደረሱን አዳዲስና አስደሳች ዜናዎች ያሉን አዳዲስ የአሁኑ ዜናዎች ለአምስት ደቂቃ ሚዲያ እየደረሱን ነው። ከነዚህ መካከል ፋኖ የእስቴ ወረዳ ዋና መቀመጫ የሆነችውን መካነ ኢየሱስ ከተማን ተቆጣጥረዋል። እስከ መጨረሻዋ ደቂቃ ድረስ ከኛ ከአምስት ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣ ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን፣ ውድ የአምስት ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር አንኳር ነጥቦች በዚህች በአምስት ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስት ዜናዎች እናስደምጣችሁ። በቁጥር 27 የሚሆኑ የሚንሻ አባላት ፋኖን ተቀላቅለዋል። ዝርዝራለን ታደምጡታላችሁ። ሴት ፋኖዎች ላይ የተፈጸመው ወንጀል የታቀደ ነው ብለዋል አርበኛ ዶክተር አብደላ እንድሪስ ዝርዝሩን እናስደምጣችኋለን ፋኖ የእስቴ ወረዳ ዋና ከተማ የሆነችውን መካነ ኢየሱስ ከተማን ተቆጣጥረዋል ዝርዝሩን እናስደምጣችኋለን የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገባ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከእኛ ጋር ቆዩ። አገው አማራ ግጭት ለመቀስቀስ በተደረገው ሙከራ ተታለውም ተገደውም ከአዊ ዞን የተሰባሰበ ለወራት ሊሊ ከተማ መሽጎ ሲለበለብ የቆየው ሚኒሻ ዛሬ ጥቅምት 9 ከፋኖ ጋር የመዋጋት አላማውም ሞራሉም አቅሙም የለንም በማለት በቁጥር 27 የሚሆኑ የሚኒሻ አባላት ፋኖን ተቀላቅለዋል። እንደሚታወቀው ፋኖ አገውጠልና አጥፊ እያስመሰሉ በእነሰማ ጥሩነህና ግዛቸው ሙሉነህ የስርዓት ገረዶች ሲተረክላቸው የቆዩት የውሸት የቅጥፈት ዜናን ፋኖ በተደጋጋሚ ከጂጋሊ እስከ ግምጃ ቤት አዘና እንዲሁም ከገዛሃራ ቀዳማጃ እየዘለቀ በመግባት ጠላትን ድባቅ እየመታ ህዝብን እየተከባከበ የህዝብ ልጅ መሆኑን ሲረዱት የማምለጫ መንገድም እንደተዘጋ ሲያዩት ነገሩ ሲከር እየፈነዳ አልዋጋም በማለት እጅ መስጠቱ ተጠናክሮ ቀጥለዋል። በዚህ ሳምንት ትሊሊ ከተማ የመሸገው 16 አድማ ብተናና የሚኒሻ አባላት ወደ ትሊሊ ዘንጋና ብርጌድ ተቀላቅለዋል። ጉና ክፍለ ጦር የእስቴ ወረዳ ዋና ከተማ የሆነችውን መካነ ኢየሱስ ከተማን ተቆጣጥረዋል። የአፋ ባህ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አምስተኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ እና ስማደ ሃገረ ቢዜን ብርጌድ በእስቴ መካነ ኢየሱስ ከተማን ሙሉ በሙሉ ተቆጣጥረዋል። ከባድ ውጊያ እየተደረገ ሲሆን ጠላት ወደ ደብረ ታወር እግሬ አውጪኝ ሩጫውን ተያይዞታል። በአገዛዙ ፋኖ ናችሁ እየተባሉ የታጎሩ እስረኞች ተለቀዋል። በርካታ የአገዛዙ አራጅ ሰራዊት የተደመሰሰ ሲሆን በርካቶች ተማርከዋል። እስካሁን በርከት ያሉ የቡድን መሳሪያና የነፍስ ወከፍ ክላሽ ገቢ ተደርገዋል። ውጊያው እንደቀጠለ ሲሆን በደቡባዊ ጎንደር ቀጠና ያለው ሁሉም የፋኖ መዋቅር በተናበበ መልኩ በአገዛዙ ላይ እርምጃ መውሰዱን አጠናክሮ ቀጥለዋል። ሴት ፋኖች ላይ የተፈጸመው ወንጀል የታቀደ ነው ብለዋል። አርበኛ ዶክተር አብደላ እንድሬስ አድምጠ ነው እንመለስ። ሰሞኑን በሴት ፋኖች ላይ እየተፈጸመ ያለው ወንጀል ስላገዛዙ ምን ይነግረናል? እንደዚህ አይነት ግፍ ለፋኖ ምን መልእክት ይሰጣል? ጥሩ እንግዲህ ከሰሞኑ ያው አይተናል። ምናልባት ትናንትና ይደረጋል ከሚለው ንግግር በጆሮችን ካስ የሰማነውን ነገር ይሄ በአይናችን ያየነው ነው። ምናልባትም በአይናችን ትናንትና የአማራ ህዝብ በተለያየ ቦታ ይገዳል ይገደላል እናቶች ጡታቸው ቆ በነጻ እርምጃ ይወሰድባቸዋል የሚባለው ነገር በአይናችን ያየነው ነው ነገሩ። ስለዚህ ይሄ ጨፍጫፊና ገዳይ ስርዓት ለመጨረሻ ጊዜ ራሱን ወደ ገደል እየከተተ ያለ መሆኑን ያሳያል። በሌላ መንገድ አገዛዙ የአማራን ህዝብ ከምድረ ገጽ ሊያጠፋ እንቅስቃሴ ላይ እንደሆነ ቀድመን እኛ አውቅም ቢሆንም አሁንም ያጥላቸው ይበልጥ ስር እየሰደደ እና እየጠነከረ የአማራን ህዝብ ለመፍጀት ለመጨረስ ያለውን ምልክት ነው የሚያሳየው። ቅድም ለመግለጽ እንደተሞከረው እንግዲህ የአማራ ህዝብ የሰው ልጅ ሁሉ ፈጣሪ ከፈጣሪ በታች ያለችው እናት ነች። እናትን መግደል ማለት በአደባባይ እንደዚህ አይነት ነጻ እርምጃ መውሰድ ማለት ያው ምን ለማለት እንደው ይታወቃል። ሁለተኛ ጡት ነው የሚቆ ቦታ አይደለም። ስለዚህ የአማራን ህዝብ ከምድረ ገጽ እናጠፋለን የሚል ቀጥተኛ የሆነ ለአማራ ህዝብ መልእክት ነው። ሁለተኛ አንዳንዶቹ እንደውም ያየነው ምንድን ነው፣ አማራ የሚል ንቅሳት ያለባትን እህት ወይም ሴታጋይ አማራ የሚለውን ገፈው ቆርጠው አንስተዋል። ማለት አማራ የተባለ ሁሉ እናጠፋለን የሚል ግልጽ የሆነ አዋጅ አዋጅ ቀደም ሲል ታውጆ የነበረውን በገለጻ ደረጃ በቴዎሪ ደረጃ ፕራክቲሱን እና ያሳዩን አተገባበሩን ነው ያሳዩን። እየተገበር ነው ነው ቀጣይም እንቀጥላለን ብለው ነው እያሳዩን ማለት ነው። በሌላ መንገድ ከጊሽው የአማራ ፋኖ በሚያደረጋቸው ትግሎች ውስጥ የትግል እንቅስቃሴ ውስጥ ማለቴ በነፃነት ተጋድሎ ውስጥ ያለው በተለይም የዓለም አቀፉን የወንጀል ህግጋት ሙሉ በሙሉ ያከበረ ብቻ ሳይሆን ከመቶ ፐርሰንት በላይ የሄደ መሆኑን ሰሞኑን ለዓለም አቀፍ ተቋማት ባደረገው ርክክብ አሳይቷል። ለምሳሌ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምን ይልክ ዝ ላይ በርካታ ያገዛዙ ሰራዊት አባላት ከሁለት ክፍለ ጦር በላይ ሲደመሰስ እና ሲማረክ በመያዝ ለዓለም አቀፉ ቀይ መስቀል ማህበር በቀጥታ ደብዳቤ በመጻፍ እሱም ያሳክማቸውን አሳክሞ ከአቅሙ በላይ የሆኑትን ወደ አስራ ስድስት የሚደርሱትን በይፋ አስረክቧል። እዛም ያሉትን ደግሞ አያያዙን በይፋ እንዲጎበኙ አድርጎ በዓለም አቀፍ ደረጃ ከፍተኛ ቅቡልነት ያለው ዓለም አቀፍ የጦር ሕጉን የጠበቀ እንደሆነ ተመስክሯል። ስለዚህ በዚህ ደግሞ አገዛዙ ተበሳጭቷል። ስለዚህ ፋኖን በዓለም አቀፉ የጦር ሕግ ለማስፈረጅ የሚሆን በሽብር ለማስፈረጅ ያስችለኛል ብሎ ሲያስብ ምናልባትም ይሄንን በአማራ ሕዝብ ዘንድ የሚያስቆጣ ነገር በማድረግ ፋኖ የያዛቸው ምርኮኞች ላይ ከአለም አቀፍ የወንጀል ህግ ባፈነገጠ መንገድ እርምጃ እንዲወስድ እና ፋኖ ይህን ያደርጋል የሚል ውንጀል አለማቅረብ ሆን ተብሎ የተሰራ እንደሆነ ነው የሚገባል። ስለዚህ ዴሌብሬት የሆነ ነገር ነው። በደንብ ታስቦ ታቅዶ ታልሞ የተሰራ ነው ማለት ነው። በሌላ መንገድ ቅድም ለመግለጽ እንደሞከርኩት ትናንትና፣ የአማራ ህዝብ መጥፋት አደጋ ላይ ነው ስንል አንዳንዶቹ ይቀልዱብን ያፌዙብን፣ አልሁላ እንደውም ስልጣን ፍለጋ ነው፣ የለም። ይሄ ተራው ምድና ነው፣ ፋኖ ኮዝ የለውም፣ ዝም ብሎ ነው የሚታገለው የሚል ማላገጫ የሚመስል የአማራ ህዝብ የመጥፋት አደጋ እንደገጠመው ለማመን የሚያንገራግሩ ጆሮቸው ጆሮ ዳባ ልበስ ያሉ ሰዎችን በትክክል ምስክርነት የሰጠ ነው ማለት ነው። ስለዚህ ሴት እህቶችን በምርኮ ውስጥ እያሉ በትግል የታጋይ ነኝ የሚለው ወይም በሽምቅ ይታገላል የሚለው ፋኖ ይህን ሲያደርግ ይሄ ግን አገዛዙ መንግስት ነኝ የሚል ወንበዴ በአደባባይ ሴት እህቶቻችንን በውጊያ ላይ የተያዙ እህቶቻችንን መረሸም ብቻ ሳይሆን ይህ ሰባዊ የሆነ ድርጊት በመፈጸም የአማራ የምንድነው ታጋዩ እንዲቆጣ ነው፣ ያልሆነ ነገር እንዲያደርግ ሲያደርግ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የልጅ እያስኮር አካል የሆኑት የራሳሊ ክፍለጦርና የራንቦ ክፍለጦር ጥቅምት ስምንት ከትናንት ጀምሮ እስከዛሬ። በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳና አካባቢው በተደረገ እለ አስጨራሽ ውጊያ በራሳሊ ክፍለ ጦር ስር ያሉ ሻለቃዎችና በራምቦ ክፍለ ጦር ስር ያሉ ሻለቃዎች ጥምረት በመፍጠር የመጣውን ጡት ቆራጭ ወንበር አስጠባቂ ወታደር አብዛኛው በየጥሻው የጥይት ሲሳይ ሲሆን በለሴ የቀናው ጡት ቆራጭ ወንበር አስጠባቂ ወታደር እጅ እንዲሰጥ ተገደዋል። የደረሰውን ቁሳዊና ሰብአዊ ኪሳራ ዝርዝር እንደደረሰን የምናሳውቅ ይሆናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የአምስት ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።